ቤተ ክርስቲያንን የሚያውቁ ሰዎች በመካከላቸው አሉ። ሰይጣን ትላልቅ ቃርና የሚያምር አማርኛ ፈርቶ አያው። አንደኛው ቆሮንቶስ ምዕራፍ 4 ቁጥር 16 ስለ ሁለት ነገር ጥብቅ ነገር ይናገራል። ቤተ ክርስቲያን ሰንቃና አውቃ ጠንቀቃ ልትኖረውና ልትለማመደው የሚገባው እውነት ይሄ ነው። ቤተ ክርስቲያን ስላየለችበት ወይንም ቤተ ክርስቲያን በክብሯ ደምቃ ልቃ እንድትታይ የሚያደርጋትን አንድ ሚስጥር በቤተ ክርስቲያን መካከል ስላለ አንድ ነገር መንፈስ ቅዱስ ሰሞኑን በተደጋጋሚ ስጸልም በጸሎት ስፍራዬ ሆኜ መንፈስ ቅዱስ በሙላት ውስጤ ላይ ያስቀመጠውን ሀሳብ ነው። ጥቂት እምላቸውና መጽሐፍ ቅዱስ የያዛቸው ሰዎች መጽሐፍ ቅዱስ የያዛቸው ሰዎች አንደኛው ቆሮንቶስ ምዕራፍ አራት ቁጥር 16 እንግዲህ እኔን እና ጌታን የምትመስሉ ሁኑ ብዬ እለምናችኋለሁ። ልመና ነው። ስለዚህ የምወደውንና የታመነውን የጌታ ልጅ በጌታ ልጄ የሆነውን ጢሞቴዎስን ልክላችኋለሁ። እኔ በየስፍራው በአብያተ ክርስቲያን ሁሉ እንደ ማስተምር በክርስቶስ ኢየሱስ የሚሆነውን መንገዴን እርሱ ያሳስባቸዋል። አንዳንዱ ግን ወደ እናንተ የማልመጣ እየመሰላቸው ይታበያሉ። ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ። የእትቤተኞችን ኃይል አውቃለሁ እንጂ ቃላቸውን አይደለም፣ ይላል። ከዚያስ የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም። ስለ ሁለት ነገር ጥብቅ ነገር ይናገራል። ቤተ ክርስቲያን ሰንቃና አውቃ ጠንቅቃ አውቃው ልትኖረውና ልትለማመደው የሚገባው እውነት ይሄ ነው። አንድ ክርስቲያን አያሽ አሸንፎ ቦልዶ ነው መኖር የሚችለው። ምን ሲሆን ነው? ሁላችሁም በትኩረት እንድትሰሙኝ እፈልጋለሁ። በቆሮንቶስ ቤተ ክርስቲያን መካከል ኃይል አለን ስትሮንግነን እያሉ የቤተ ክርስቲያንን ማኅበረ ቅዱሳንን ወይንም ቤተ ክርስቲያንን የሚያውኩ ሰዎች በመካከላቸው አሉ። እነዚህ ሰዎች ምንድን ነው ያላቸው? በጣም ስትሮንግ የሆነ ቃል አላቸው። በጣም ሲናገሩ ፓወርፉል ናቸው። በቤተ ክርስቲያን መካከል ደግሞ ቤተ ክርስቲያን ልዕልናዋ የሚቀጥለው በሙሉ ክብሯ ቤተ ክርስቲያን የምትቀጥለውና ተከብራ ምድር ላይ ተከብራና ተፈርታ የምትኖረው በታላላቅ ቃሎች አይደለም። ቦልድ በሆኑ ታላላቅ ቃሎች አይደለም። በጣም በሚያምር በተከሸነ ታላላቅ ቃላቶች አይደለም። የቤተ ክርስቲያን ክብርና ክብሯ ሉዓላዊነቷ የሚቀጥለው በምድር ላይ ስትኖር ገስታ የምትቀጥለው በጣም በሚያምሩ ቃላቶች አይደሉም። ጳውሎስ እነዚህ ክፉ ሰዎች እኔ ወደ እናንተ መጥቼ ጸጋ ላካፍላችሁ እናፍቃለሁ የምዘገይ መስሏቸው በጣም በትላልቅ ቃላት እየሰሩ ያሉትን ነገር አውቃለሁ፣ እየሰሩ ያሉትን ነገር አውቃለሁ። የማልመጣ መስያቸው እኔ ደግሞ የነሱን ቃላቸውን ብቻ ሳይሆን የማውቀው ኃይላቸውንም ለካ ቃል ምንጭ አለው ማለት ነው። ምንጭ አለው። ይሄ ትላልቅ ቃል ስለሆነ አይደለም እየተቀናጀና የተደራጀ ቃል ስላለቅ ሰዎች፣ አይፈሩም ኃይላቸውን አውቃሉ። ያ ማለት ምን ማለት ነው? በጣም ትላልቅ ቃል ማውራት ይችላሉ። አደራጅቶ አቀናጅቶ ማውራት ይችላሉ። ከቃላቸው ጀርባ ግን ኃይል የላቸውም ኃይላቸውን አውቃለሁ ኃይል የለውም በጣም ፓወርፉል ይመስላል ሲናገሩ ግን ኃይል የለውም ቃላቸውን ኃይላቸውን አውቃለሁ ንግግራቸውን ብቻ አይደለም አለ አንዳንድ ሰው አይታል ምንም ነገር እኮ የለው ምንም ነገር ትላልቅ ነገር ይናገርና አሳያል ይላል በቃ አሳያል ይላል አንተስ ቃሉን ሰምተ ኃይሉን ካላወክና ምንጩን ካላወቅ ትሸብራለ እንዲህ ብሎኛል፣ እንዲህ ዝቶብኛል፣ እንደዚህ ብሎኛል፣ እንደዚህ አደርግሻለሁ ብሎኛል። ዛቻው አያስተኛም፣ እንቅልፍ አይወስድ። ጳውሎስ ግን እንደዚህ አለ፤ የእነዚህን ክፉ ሰዎች ቃላቸውን ብቻ ሳይሆን ኃይላቸውን የምንላለ አውቃል። እነሱ በጣም ትላልቅ ቃል ይናገራሉ፣ ቃላቸው ምን የለው? ኃይል የለውም እያለ ነው። እኔ በቤተ ክርስቲያን መካከል ቤተ ክርስቲያንም ሊኖራት በቤተ ክርስቲያን የሚያገለግሉ ቅዱሳንም ሊኖራቸው የሚገባው ነገር አላቸው። የእግዚአብሔር መንግስት ጉዳይ አለ። የሚጀምረው ከትላልቅ ቃል ሳይሆን ከኃይል ነው። ከትላልቅ ቃል ይሄ እንትን በጣም እንትን አይደለም፣ የሆነ አስልተ እንደዚህ የተቀናጀ በጣም ትላልቅ ቃል አይደለም ማለት ቤተ ክርስቲያን። የእግዚአብሔር መንግስት ጉዳይ የቃል ሳይሆን የምንድን ነው አለ፣ የኃይል የኃይል ነው። መነሻችን ኃይል። ታውቃላችሁ ብዙ ሰዎች ከኃይል ሲጎድሉ፣ ከእግዚአብሔር ጸጋ፣ ከእግዚአብሔር ቅባት ሲጎድሉ ያን ጉድለታቸውን መሸፈን የሚፈልጉት በትላልቅ ቃል ነው፣ በሚያምር አማርኛ ነው። ሰይጣን ትላልቅ ቃልና የሚያምር አማርኛ ፈርቶ አያውቅም። ፍጹም የተከሸነ ቋንቋ ፈርቶ አያውቅም ሰይጣን። እኛ ግን አለ በኃይል ነው አለ። ስሙኝ። ሀገርም የምትሰፋው ሀገርም እየሰፋ እያንዳንዱን ሀገር ቴሪቶሪ ሁሉን ነገር ስታጣሩ አንድም እችን ስጠኝና ምናምን የሚባል ነገር የለ እያንዳንዱ ባውንደሪ የሚሰፋው በኃይል ነው። የእግዚአብሔር መንግስት ጉዳይ ስታስቡ አላቸው የመጀመሪያ ልታስቡ የሚገባው ኃይል ነው። ንኩትና በእግዚአብሔር ቤት በሉት እስቲ በኃይል ነገር አትደራደር በሉት አትደራደር። በጣም ቤተ ክርስቲያን ተፈርታ ተከብራ አብባ የኖረችው በኃይል ነው በኃይል ነው። በኃይል ጉዳይ ኖርማል እንዳትሆኑ፣ የኃይል ጸሎት ላይ ኖርማል እንዳትሆኑ የኃይል ነው። ትላልቅ ቃሎች አላቸው፣ ግን እኔ ቃላቸውን ብቻ ሳይሆን ኃይላቸውን አውቃለሁ። እኛ ጋር ያለው ትላልቅ ቃልም ባይሆን አለ የተገሸነ ነገርም ባይሆን ኃይል አለ አለ በኃይል ነው። ቤተ ክርስቲያን ምድር ላይ አፍርታ ተፈርታ ተከብራ የምትኖረው በኃይል ነው። ስለዚህ ቤተ ክርስቲያን መካከል ቅዱሳን በቤታችሁ የእግዚአብሔርን ኃይል አዳካስ ሜዶ ባራካሽ ያዙትና የእግዚአብሔር መንግስት ጉዳይ በሉት። አትተኛ፣ የኃይል ጉዳይ ነው በሉት። የኃይል ጉዳይ ነው። ኃይል ነው፣ የኃይል ነው። ታውቃላችሁ አይደል? አሁን ትላልቅ ቃል ያላቸው ሰዎች ምንም ማንንም ለመዘርጠት ተነስቶ ምንም ነገር ለመናገር ትላልቅ ቃል ካላቸው ይናገራል። ደስ የሚለው የዚህኛው ዘመን ጄኔሬሽን ትላልቅ ቃል ይናገራል እንጂ ትላልቅ ቃል አይፈራም። ኃይል ነው። በንግግራቸው መካከል ትላልቅ ቃል አላቸው፣ ኃይል ግን የላቸውም። ስለዚህ ለቤተ ክርስቲያንና በቅዱሳን ህብረት ትልቁና ወሳኙ ነገር ኃይል ነው። የእግዚአብሔር መንግስት ስታስቡ ማገልገል ስታስቡ፣ ለእግዚአብሔር ለማገልገል በፊቱ ለማገልገል ለመቆም ለማጤን ስታስቡ፣ የመጀመሪያው ኃይል አስቡ፣ ኃይል አስቡ፣ ኃይል አስቡ። ትላልቅ ቃል እኮ አደባባዩ ሞላው። ትለልቃል በጣም አደባባያችንን ሞልቷል። አደባባያችንን ሞልቷል። መጽሐፍ ቅዱስ አንድ ነገር ልንገራችሁ፣ መጽሐፍ ቅዱስ ስታንዳርዳችን ከሆነ ይህን ነገር ነግሬያችሁ ለሁለት ደቂቃ ብቻ እንድንጸልፈን። ስታንዳርዳችን ከሆነ አንዳንድ ሰዎች ማለት ፈቅዶ ስላልተቀበሉት ወይንም እግዚአብሔር በገዛ ፍቃዱ ባደረገው ነገር ላይ ያተኩራሉ። አይታችኋል። አሁን ትላልቅ ቃል እየተወራ ያለው የሰው ልጅ ድኗል። በኢየሱስ አንድ ጊዜ ያመነ የዳነ ሰው ድህነቱ ይወሰዳል አይወሰድም? ይቀማል አይቀማም? በምን ምክንያት ይቀማል? በምን ምክንያት አይቀማም? እንዴ እኔ ስለ መዳን እኮ እግዚአብሔር የሰራው ስራ ነው። መዳን ውስጥ የአገልጋዩም እጅ የለም፣ የተገልጋዩም እጅ የለም። የአንድ የኢየሱስ ስራ ብቻ ነው ያለው። ቤተ ክርስቲያን የዳኑ ሰዎች ስብስብ ብቻ ሳትሆን ደህና የሆኑ ሰዎች ስብስብ ነው። ደና ያልሆኑ ሰዎች ስለመዳን ቢያወሩ አይገደኝም ነው። ደና ያልሆነ ሰው ድኛለሁ አልዳንኩም ቢል ትላልቅ ቃል ቢያወራ ምን ይጠቅመኛል? በቤተ ክርስቲያን ውስጥ ደና ሆኖ ከወንድሙ ጋር እየኖረ ነው ወይ? ከእግዚአብሔር ጋር ደና ሆኖ እየኖረ ነው ወይ? ከትዳሩ ጋር ደና ሆኖ እያረ ነው ወይ? ከልጆቹ ጋር ደና ሆኖ እየኖረ ነው ወይ? ከልጆቹ ጋር፣ ከትዳሩ ጋር፣ ከቤተሰቡ ጋር፣ ከቤተ ክርስቲያን ጋር ደና ሆኖ ያልኖረ ሰው መዳን ይወሰዳል አይወሰድም እዚህ ከኖር ድነ ብቻ አይደለም፣ መኖር ያለብህ ደና ሆነ መኖር አለብህ። የፊሊፒ ሶስት መጽሐፍ የተጻፈው በሶስተኛው ምዕራፍ ላይ ደና ሆናችሁ ትሆኑ፣ ደና ትሆኑ ዘንድ፣ ደና ትሆኑ ዘንድ። ስለዚህ ይሄ ስታንዳርዳችን ከሆነ የሚያድነን ብቻ ሳይሆን ከመዳን በኋላ ደና የሚያደርገን ነው። ደና ነው ወይ ነው። ስለዚህ ቤተክርስቲያን የምታስተምራችሁ ደህንነታችሁን ለማሳደግ አይደለም። የዳናችሁት ደህንነት የሚያድግ አይደለም። ደህንነታችሁን ለማሳደግ አይደለም። እዚ የተሰበሰባችሁት ደህንነቴ አድጓል አላደግም፣ እንደዛ አይደለም። የሚያድግ አይደለም። የተቀበለው ደህንነት ፍቅር ሊያድግ ይችላል፣ ልሳን ሊያድግ ይችላል፣ እንትን ሊያድግ ይችላል። ነገር ግን የዳነ ሰው ስታንዳርድ እዚህ ቤት ውስጥ ደና ሆኖ መኖር አለበት። ከወንድሙ ጋር ደና መሆን አለበት። ከቤተ ክርስቲያን መሪው ጋር ደና መሆን አለበት። አብሮ ከሚያገለግለው ከትዳር አጋሩ ጋር ደና መሆን አለበት። ድኛለው ብሎ ከትዳር አጋሩ ጋር ደና ካልሆነ፣ ከቤተ ክርስቲያን መሪው ጋር ደና ካልሆነ፣ ከሀገር መሪው ጋር ደና ካልሆነ አካስ ንካውና ይሄ ቤት በሉት እስቲ ድነን ብቻ የምንኖርበት ሳይሆን በሉት ደና ሆነን የምንኖርበት ነው። ደና መሆን፣ ደና መሆን። ስለዚህ እግዚአብሔር ሁልጊዜ ጊዜ መዳናችሁን ሳይሆን ደና መሆናችሁን ቼክ እንድታደርጉ ይፈልጋል። ቆም ብላችሁ ስለ ቤተ ክርስቲያን እግዚአብሔር ስለሰጣችሁ መሪዎች ስለ ሀገር መሪዎች በወረዳ ስለሚመራ በክፍለ ከተማ በምናምን በአካባቢው ስለሚመራ ነገር ደናነን ወይ እናታችንን ስናስብ ፊሊንጋችን ደናነው ወይ የወንድምህን ስኬት ስታስብ ልክ ወንድምህ ተሳካለ ሲባል እሷ ኮ ሰብራ ወጣች የሆነ መዝሙራ ስብከቱ ሰብሮ ወጣ ሲባል የሚሰማ ፊሊንግ ደናነው ወይ የመዳኑ ነገር ላይ እኛ የለንም ደና የመሆኑ ኬዝ ላይ ግን የፊት መጨማደድ እንዳይገኝባት ቤተ ክርስቲያንን በቃሉ ውሃ ምን በሏት እጠባት ነው እጠባት ነው በመዳን የጀመረ ቢሆንም ክርስትና ደህና በመሆን የሚቀጥል ነው ጎናችሁ ላይ ያለውን ሲያዙትና ደህና ነው ወይ በሉት ስለዚህ የእግዚአብሔር መንግስት ስታስቡ አለ የብዙ ቃላቶች ጥርቅም አርጋቸው አታስቡ። ኃይል ነው፣ ኃይል ነው፣ ኃይል ነው። በጣም ኃይል ይፈልጋል። አገልግሎትን በፓሽን ለማገልገል ምንም ሲታሰብ ኃይል ላይ ሲረጭ ባለፈው ነግሬያቸው እግዚአብሔር በኃይል ጉዳይ ቤተ ክርስቲያንን አንዴ ሊያስባት የሚገባ ይመስለኛል። እውነቴ አንዴ ልንታሰብ ይገባል። አንዴ ጎናችሁ ላይ ያለውን ሰው ያዙትና አንዴ እግዚአብሔር ያስበናል ብሉት። አይሰማም። ትላልቅ ቃል የላቸውም። የቀድሞ አባቶቻችን በጣም የተቀናጀ ቦልድ የሆነ ቃል የላቸውም። የተደራ ኃይል ግን አላቸው ትምህርታቸው አራተኛ ክፍል፣ ሶስተኛ ክፍል እና አባባ ወንዳሮ የሚባሉ በጣም የተወደዱ በወላይታ አካባቢ የሚኖሩ አባባ ጎሌ የሚባሉ አዲያ ውስጥ የሚኖሩ ትላልቅ አባቶች ትላልቅ አባቶች ትላልቅ ቃል የላቸው ወንጌል እንደ ወረሽኝ ቤተ ክርስቲያን አብባ እኛ ጋር የደረሰችው በጣም ቦልድ በሆነ ቃል አይደለም። ቦልድ የሆነ ሀይል ይዞ መጡ። ቦልድ የሆነ ኃይል ከተዋችሁ በጣም በሚያምር ልብስ የስፒሪትን ክፍተት አትሞሉ። ትናንት የነበረውን የቅባት ጉልበት ትላልቅ የተደራጀ አማርኛ በመናገር ከፈር አይደረግም። በጣም የተቀናጀ እንግሊዝኛ፣ አማርኛ፣ ግሪክኛ እብራይስትኛ አክሽን አያመጣውም። ስፒሪትን አያመጣውም፣ አይሞላው። መንፈስ ያለባቸው ሰዎች ግን የደከመ አማርኛ እያወሩ አጥንት ሩባካስ ቪራካስ ላለ ምንም እኮ አማርኛቸው እዚህ ግባ የሚባል አይደለም። አንተ የእግዚአብሔር ኃይል ተፋርጉና፣ የእግዚአብሔር ኃይል በሉ እስቴ። የእግዚአብሔር ኃይል በዚህ ኬዝ እንዳትደራደሩ። አዎ። ቦልድ የሆነ ስፒሪት ሲጠፋ ንስሓ ገብተ ስፒሪቱን ፈልግ እንጂ ቦልድ በሆኑ ቃላቶችን እንትን አትበለው። በተቀናጀ አማርኛ አትመ አካሴሜት አካሴሜት እንደዛ አይደለም። እንደዛ አይደለም። እንደዛ አይደለም። የቤተ ክርስቲያን የእግዚአብሔር መንግስት ጉዳይ የምንድን ነው አለ? የኃይል፣ የኃይል ነው። የኃይል ነው። ኃይል ምንም ነገርህን ፕሮቴክት ያደርጋል። አማርኛህን ይሸፍነዋል። ትዝ ይላቸዋል አ እኔ እኔ እንኳን በዚህ አጭር ዓመት በደረስኩበት ክርስትና የምሬ ነው የምነግራቸው። አማርኛቸው ሳይቀናጅ፣ ኦሮምኛቸው ሳይቀናጅ በቃ አለባበሳቸው ሳይቀናጅ ምንም አይነት ነገር ሳይል አንድ ሴት አለሽ የሰራዊት ጌታ እግዚአብሔር አንድ ሴት አለሽ ሲል ወንዱ ወንበር ውስጥ ይገባል። የሚናገሩት ቃል ብርቱ ስለሆነ አይደለም የሚናገሩበት ስፒሪት ብርቱ ስለሆነ ነው። የሚናገሩበት ስፒሪት ብርቱ ስለሆነ ነው። ስለዚህ ሀብታችን የቤተ ክርስቲያን ሀብት የቅዱሳን ሀብት አባ ብለን ልንጮኸበት የሚገባው ማንደራደርበት ነገር መንፈስ ቅዱስ ተፋርጎና መንፈስ ቅዱስ በሉስቴ አዎ ደና ሆነን በቤቱ እንድንቀጥል የሚያደርገን መንፈስ ቅዱስ ነው ኢየሱስ ነው። እስ መንፈስ ቅዱስ የመንፈስን ክፍተት በብዙ የጥበብ ቃላት አትሞሉትም። በጥሩ በተደራጀ አለባበስ፣ አነጋገር አይሞላም። የኃይል ኬዝ በቃ የኃይል ኬዝ ነው። ኃይል ደግሞ በሕይወት ላይ ካለ አይደለም አለባበሴ ድካማችሁን ያግዛል ነው የሚለው። ይህን ጨርቅ አይደለም የኔን የውስጥ ድካም የደገምኩበትን የወደግኩበትን ነገር ናውስ ከዚያ ያግዛል ይላል። በትላልቅ ቃል አልሰጡንም እና አባባ ጎሌ እና አባባ ወንዳሮ እውነቴን ነው እ ሰማንያዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ እኔ ትዝ ይለኛል። በያው እግዚአብሔር ፊት በያው እግዚአብሔር ፊት ገና ሙሉ ወንጌል ቤተክርስቲያን ፊት ለፊት ነውና ቤታችን እና ሐዋርያው ንጉሴ ሮባ አንድ ጊዜ ስቴዲየም ላይ መጣኛ ሀገር ይሄው የሚያክ ፓስተር አለ ስቴዲየም ላይ ሲመጣ ስታዲየም ላይ ነው። ድራማ እያሳዩ ከአርት ሚኒስትሮች ጋር አርት ሚኒስትሮች ድራማ አሳይቶ በያው እግዚአብሔር ፊት ነው ድራማ እየታየ ስለ እግዚአብሔር ፍቅር እያገለገለ ነጠላ የለበሱ 200 ምናምን ሰዎች፣ ሁለት መቶ ምናምን እየሄዱ ያሉት እኮ እንትን ለማለት ነው። ከነ ነጠላቸው እግዚአብሔር ፊት መጡ ከነ ክብራቸው። ብዙ ተናግሮ አይደለም። እኔ እውነቴን ነው። በዚህ በዘጠናዎቹ መጨረሻ ሰማንያዎቹ መጨረሻ ዘጠና ምናምን እነ ታሪኩ ቴድሮስ መንፈስ ቅዱስ ሲል ንግግር ብቻ አይደለም፣ ራሱ እግዚአብሔር ይመጣል። ከዚያስ አስፓልት ላይ ጠጠር እየለቀምክ ሳንቲም የምታረግ ቀጠል እየቀነጠስክ ብር የምታረግ አንድ ሟርተኛ ወደ እንትን እያለፈ ነው ከመኪና ውስጥ ወርደ ጮናና ሲለው ዋው እያለ ይመጣል። የተነገረው ቃል ሳይሆን ቃሉን ያጀበው መንፈስ ነው። ቃሉን ያጀበው መንፈስ ነው። ስለዚህ ንኩትና መንፈስ ቅዱስ በሉት ስ ከእሱ ጋር ደና ሆነን መኖር አለብን። ራበይ ብሱ ንግግር አይደለም። ብዙ የተቀናጀም የቃላት ጉዳይ አይደለም። አባቶቻችን ይህን የክብር ወንጌል የሰጡን በመንፈስ ቅዱስ ኃይል በኃይል፣ ታቃላቸው አይደለም። አባቶቻችን ስለ ወንጌል ሲነግሩ ከጥቅስ ብቻ አይደለም። ከጥቅስ ብቻ አይደለም። አጋንንት መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 16 ላይ እጃቸውን ይጭናሉ፣ ደዌዎች ይፈወሳሉ። ምናምን ትሬኒንግ እንትን ቲቺንጉም ብቻ አይደለም። እዚያው ማናችሁም የታመማችሁ ነው። ፋውስ ፋውስ ኃይል፣ ኃይል። ብዙ ቃላቶቻችንን ወስዶ ጥቂት ኃይል ከጥቂት ኃይል የመነጨ ትንሽ ቃል ለከተማ መድኃኒት ነው። ከኃይል የመነጨ ትንሽ ቃል እንዲህ ማለት በራሱ መቆም የማይችል የሚመስል ያልተደራጀ ያልተቀናጀ አማርኛ ሂሊንግ አለው። እና ጎናችሁ ላይ ያለውን ሰው ያዙትና የመንፈስ ቅዱስ ኃይል በሉት እስቲ የቅዱሳን ውበት ነው በሉት የኔ በሉት እስቲ ክብር ነው በሉ። ሰው ብቻ አሜን ይበላል ሁል ጊዜ። ግን የእግዚአብሔርን ቃል በኃይል ስሙ። በዚያ አትደራደሩ፣ አትደራደሩ፣ አትደራደሩ። ስለ እግዚአብሔር ኃይል ሲወራ የሚነዝራቸውን ሰዎች ዳካ ዲያቫና ካስ ለካ እኔ ንግግራቸውን ብቻ ሳይሆን ምናቸውን አውቃለን ኃይላቸውን አውቃለን አንተ ስብከት ብቻ አይደለም። ለካ ሰዎች የሚያውቁት ሲሰሙ ስብከታችንን ብቻ አይደለም የስብከታችንንም ኃይል ያውቃሉ። እሱ እያወራ ተነካ አጥንቴ ውስጥ እሳት ገባ። እሷ እየዘመረች ቅድም ማኪ እየዘመረች አጥንቴ ውስጥ ኃይል ገባ። እና የሆነ ነገር እዚህ ጋር ለሰባት ዓመት ነበረብኝ ተወሰደ። መዝሙር ብቻ ሲሆን ሳይሆን ኃይል ያለው መዝሙር ሲሆን፣ ስብከት ብቻ ሳይሆን ኃይል ያለው ስብከት ሲሆን